ማለት ነው። ለምን ልጆቹ የሆነ ነገር ቢሆኑ እናንተ እንኳን ባታደርጉት ልጆቹ ባደረጉት ነገር እናንተ ነው ችግር ውስጥ ስለሚከቷቸው አረቦቹ በልጆቻቸው አይደራደሩም ማለት ነው። እና ባካችሁ እስከ መጨረሻው አዳምጣችሁ ቪዲዮውን ለሌሎቹ እህቶች እንደርስ ላይክ ሼር አድርጉት ማለት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ ቤተሰቦቼ እንዴት ናችሁ? ሰላምናችሁን ይገብሉ ሰላም ነው አላህ ሱብሓነሁ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን። ያልኩኝ ተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ሀባይቢ ዛሬ ሺላችሁ የመጣሁት መግቢያ ላይ እንዳያችሁት ልጅ ቤት የምትሰሩ እህቶቼ እባካችሁ ጥንቃቄ አድርጉ፣ እንዲሁም ደግሞ ሕፃናት የምትይዙ በተለይ ሕፃን ልጅ መያዝ ማለት በጣም ከባድ ነገር ነው። ፎቅና ምድር እኔ ጽዳት ቢሰራ ነው የሚሻለኝ፣ ጽዳት እና ምግብ ቢሰራ ነው የሚሻለኝ ልጅ ከመያዝ ማለት ነው። ከዚህ በፊት ብዙ ፈተናዎቹን ስለተፈተንኩበት ልጆች ነበረ የሚይዘው ልጅ አለበት ቤት እንዲሁም ለልጅ ብዬ እንኳን ባልመጣ ስራ እየሰራው ልጆቹን ኢባል ነበረ ማለት ነው። በዚህ ምክንያት ደግሞ ብዙ ችግር አጋጥሞኛል። ግን አልሐምዱሊላ ልጆቹ አንድ ጊዜ ህፃኗው ህፃን ልጅ ነበረች እንደነገርኳችሁ ወጥቃብኝ፣ ሴትዋ ምናክል እንደገለመጠችኝና እንዳስፈራራችኝ ስለም ነግሬያቸዋለሁ ከዚህም በፊትና። እባካችሁ ተጠንቀቁ። ደግሞ ስለ ጤና የምትጠይቁኝ ያላችሁ ሀባይቢ አሁን ደህና ነኝ አልሐምዱሊላህ ረብል ዓለሚን ወላሂ፣ ከልብ ነው የማመሰግነው። ወላሂ ለአዚም በጣም ነው የገረማችሁኝ ማለት ነው። እስካሁን የሚጠይቁኛሉ ኮመንት ላይ እንዴት ነሽ ተሻለሽ ወይ የኔ ምርጦች፣ ከፉ ነገር አላህ ይጠብቃችሁ። ወላሂ በጣም ነው ማመሰግናችሁ። ሲቀጥል እንደነገርኳችሁ ልጅ ቤት የምትሰሩ እህቶቼ ተጠንቀቁ ማለት ነው እናንተን ማስወለ እንኳን ባትሆኑ እዛ ቤት ስላላችሁ ብቻ ለምን አላያችሁም ተብላችሁ ይጠይቋችኋል። ማነው እንኳን ተጠያቂ የሆናችሁ ልጅ ይዛለው ብላችሁ መታችሁ አይደለም ልጅ ይዛለው ብላችሁ ሳትመጡ ራሱ እናንተ እያላችሁ ልጆቹ የሆኑ ነገር ቢሆኑ ለምን አላያችሁም ተብሎ ችግር ይፈጠራል። ገብቷችኋል? እኔ ልጅ ከመያዝ እኔ ከደረሱብኝ ነገሮች አንፃር ለአምስት አመት ለስድስት አመት ምናምን ልጅ ይዣለሁ። ከዛ በኋላ ግን ልጅ በፍጹም አሊዝም ብዬ ምግብ ነው የምሰራው። ማለት አሁን ይሄ ቤት ከመጣው አሁን አራተኛ ዓመት ሊገባ ነው። ልጅ እንትን ህፃን ውዝ ብላ በህፃን እንትን ጭንቅላት ተመርዟል። እና እኔ ልጅ ወዳለሁ። በነገራችን ላይ ልጅ አሊዝም ማለት ጣላቸዋለሁ ማለት አይደለም። ግን ልጅ እንትን መሱልያ ወይም ደግሞ ለልጅ ተጠያቂ መሆን አልወድም ማለት ነው። ገብታችኋል። ስለዚህ መግቢያ ላይ ያያችሁት ቪዲዮ ምን መሰላችሁ፣ ልጅቷ ታውቃላችሁ። በዚህ ሰዓት ላይ ደግሞ ረመዳን ላይ ብዙ አረቦች ሻማ ይለኩሳሉ። እንዲሁም ደግሞ በየቦታው እንትን ወላ ወይም ደግሞ እንትን ወላአ ታቁት አላችሁ አይደለ? ወላአ በኛው ምንድን ነው የሚባለው በአማርኛ? እኔ በአረብኛ ነው ማቀው፣ እቅርት አድርጉልኝና ልጅ ልጅንት እሳት የሚሎከስበት ማለት ነው። እሱን በየቦታው ታገኙታላችሁ። ለምን በእንትን ሱፍራ ላይ ምናምን ላይ ምግብ ስቀርብ ምናምን እንትን ፍጡር ላይ እሱን ሻማ ማንትን መሎከስ ይወዳሉ አረቦቹ ማለት ነው። እኔ ባለሁበት ቤት በየቦታ ነው የሚገኘው፣ እንትን ወላአውና በኛው ምን እንደሚባል አላውቅም ኮመንት ላይ ጻፉልኝ ማለት ነው። እና እና እንደነገርኳችሁ ሻማ ለእንትን ለመለኮስ ያንን ወላአ ወይም ደግሞ እሳት ማቀጣጠያውን ሳላ ላይ አስቀምጦታል። ይሄንን ደግሞ እዚ ጋር እንዴት ካሜራውን ሊቀርጸው ቻለ? እነሱ ከሌሉ አውቀው ነው ምናምን ልትሉ ትችላላችሁ። ይሄም ካሜራ ሙራቀባ ይሉታል፣ እኛም ቤት ላይ አለ ገብቷቸዋል። ካሜራ ሙራቃ በየቦታው ቦታው ስንወጣም ስንገባም ሳላም መጅሊስም ሁሉም ቦታ ስላለ ነው ስለማቅ ነው ማለት ነው። እና ቤት ውስጥ የተገጠመ ካሜራ ነው የቀረጸው። ሰዎቹ የሉም ታቃላቸው። አረቦቹ ካፈጠሩ እና ከሰገዱ በኋላ ወደ ክፍላቸው ነው የሚገቡት። ሳላ ላይ ሰው አታገኙም ብዙ ጊዜ ማለት ነው። እና እናም እንደተለመደው እንትኑን ሻማውን ለክ ሰው ወላ አሁን ሳላ ላይ እንትን ላይ ጣውላ ላይ ተቀምጧል ማለት ነው። ይህ ህጻን ደግሞ ታውቃላችሁ ልጆቹ እዚ ያሉ ስትሉ እዛ ናቸው፣ እዛ ያሉ ስትሉ እዚህ ናቸው ማለት ነው። የት እንዳሉ ሳታውቋቸው እንደ ሰይጣን የሆነ ነገር እንትን ያፈጥናቸዋል፣ ገብቷቸዋል። በዚህም ቤተሰቦቹ በአጠቃላይ ወደ ክፍል ክፍላቸው ገብተዋል። ልጁ ግን ወደ ሳላ ላይ እንትን ለመጫወት በሚመጣ ሰዓት ያንን እንትን እሳት መለኮሻውን ያገኘዋል ማለት ነው። ከዛ ምን አደረገ? እንትኑን ማለት ነው ምንዲል ወይም ደግሞ ይሄ ሶፍት የምንለው ነገር አለ አደለ? እሱን ሰብስቦ እንትኑን ወላአበት ማለት ነው፣ ወይም ደግሞ እሳቱን ሎከሰበት ማለት ነው። እና ወላአ በጣም ነው የሚወዱት ሕጻናቶች ካገኙት በጣም ነው ደስ የሚላቸው ያገኙትን ሁሉ ማቃጠል ይወዳሉ እና አንስቶ ይሎክሳል። ከዛ እሳቱ ሲቀጣጠልለት ደጋግሞ ደጋግሞ ሶፉን ሶፍቱን እንትን እያለ እየሳበ ከካርቶኑ አምጥቶ ይጨምራል ማለት ነው። መጨረሻ ላይ ግን እሳቱ ሲጋጋል ምንድን ያደረገው ሶፍቱን፣ ዋናውን ካርቶኑን ሙሉውን እሳቱ ላይ ጨመረውና ከዛ ከቦታው እንትን ራቃለ ማለት ነውና። እና አስቡት እንግዲህ እንዴት እንደተቀጣጠለ አይታችሁታል። ግን መጨረሻ ላይ ማስገባት ያልፈለግኩት ልጁ ልብሱን ስለያዘው ነው ማለት ነው። እና ልጁ ልብሱን ሲይዘው ደግሞ ታውቃላችሁ፣ እዛ እንትን ላይ ሚስት እኔ ያገኘሁት የት መሰላችሁ? ሴትዋ ላይ ልካልኝ ነው ማለት ነው እና ወላአ የትም እንዳታስቀምጪ ይሄ ልጅ እንዲህ ተቃጥሏን እና ምንም አይነት ወላአ እንዳታስቀምጪ ብላ ተቆጥታኝ፣ ባገኘሹ እኛ እንኳን ትተነው ብንሄድ ካገኘሹ አንሹ ብላ ነው እንትን ያለችኝ። እና እኛ ሳንጠይቅሽ ወላአ እንዳሰጪ ከወሰዱ በኋላ ደግሞ ተከተያቸው እና ሂጂ እና ከጨረሱ በኋላ መልሰሽ መጥበቅ አምጥተሽ ራስች ራስሽ ደብቆ ነው ያለችኝ። እና የሚገርማችሁ ነገር ማለት ነው ልጁ በዚህ ምክንያት የተቃጠሉ ሰዎች ብዙ ስላሉ ነው። ይህንን የሚሻላችሁ የመጣወጥ እንዲሁም ደግሞ እዚህ ጀማ ላይ በዘይት የተቃጠለ ልጅ አለ። ማን ነው፣ የዛሬ ሳምንት። እሱም ደግሞ እንዴት እንደሆነ ልንገራችሁ። ልጅቷ ሰራተኛ ምግብ፣ እንደኔ ምግብ የምትሰራ ሰራተኛ አለች። እዚህ ጀማ ላይ ሰውየው ቤተሰብ ላይ ነው ይሄ ነገር የተፈጠረውና፣ ምን አድርጋለች፣ ዘይቱን ሎክሳው፣ ከዛ እቃ ልታመጣ መጥበኩ ውጭ ነው ተጎብታቸዋል። መጥበቁ ውጭ ነው። ከዛ የሴትዋ ክፍል ላይ እንትን አለ። ምንድን ነው የሚባለው? ብስሚላሂ ረህማን ረሒም ተላጀ ወይም ደግሞ ፍሪዘር አለ ማለት። እዛ ላይ ቃለ ማምጣት ሳምቡሳ ምናምን ለማውጣት ዘይቱን ጥዳው እስከሚሞቅላት ድረስ ተነስታ እንትን ተላጅ ሴትዋ ተላጃ ላይ ቃልታ መጣት ሄዳለች። ማነው ሳምቡሳ ምናምን ነገር እና ከዛ ልጁ ምን አደረገ? እሷ የለችም። ሲገባ ሰው ማንም የለም። ከዛ ወንበር ላይ የሚቀመጡበት ወንበር አለ። እሱን ወንበሩን አስጠግቶ ዘይቱን እንትን ለማየት ወንበሩ ላይ ይወጣል ማለት ነው። ደግሞ ዘይት ተጨምሮ የሚጠበስበት እጅ አለው አይደለ? ያንን እንትን ወንበሩ ላይ ወጥቶ እጁን ሲይዘው፣ ከዛ ወንበሩ ያንሸራትተውና ዘይቱ ከነ መጥበሻው እላዩ ላይ ይደፋል ማለት ነው። አስቡት እንግዲህ እዚጋ ፎቶ አላስገባላችሁም፣ ግን እንትን ላይ ታምኔ ላይ አደርግላችኋለሁ ማለት ነው። እና ሙሉ ገላውን የተቃጠለው አስቡት እንግዲህ እኔ ግን እዚ ጋ በጣም ነው የሚዘገን ነው። ልጁ አሁን በሞትና በሀያት መካከል ነው ያለው፣ ገብቷቸዋል። ሐኪም ቤት ነው ያለው፣ እስካሁንም አልወጣም። ሙሉ ገላውን ተቃጥሏል። ሙሉ እንዳለ ዘይቱ እላዩ ላይ ነው የተደፋበት ማለት ነው። ከጭንቅላቱ ጀምሮ አስቡት እንግዲህ አላህ ከእንደዚህ አይነት ነገር ይጠብቃችሁ፣ ይጠብቀንም፣ ልጆቻችንን፣ ቤተሰቦቻችንም አላህ ይጠብቅልን። አላህ ሙሉ ሰው የሆነን ሁሉ አላህ ከበጥላው ስር ያድርገው በጣም ነው የሚያሳዝነውና። እንደነገርኳቸው ላዩ ላይ ተደፍቶበት አሁን የሚገኘው ሆስፒታል ነው። ስለዚህ የባካችሁ ልጅ የምትይዙ እህቶቼ ተጠንቀቁ። ልጅ መጥበክ ላይ እንደዚህ መጥበሻ ምናምን ስትጥዱ መጥበክ ላይ ከሚመጡ እንደውም ይጩሁ ይቆጡ፣ ከመጥበቅ ማባረር ነው ያለባችሁ። እኔ መጥበቅ አንድ ሰው እንዲገባ አልፈቅድም ማለት ነው። እኔ ስራ እየሰራው ዘይት ምናምን እየጠበስኩኝ ልጆቹ ራሱ ሲገቡ በጣም ነው የምንጣለው እገለምጣችኋለሁ። ሄዶ ለሴቶ ይናገራሉ። ሴቶ ደግሞ ስለምጠቅ መልስ አሰጠኝም ማለት ነው። ማንም እንዳይመጣ መጥበቅ ብዬ እጩሀለሁ። ለምን የሆነ ነገር ቢሆኑ በኋላ ላይ ሰበቡ እኔ ላይ ስለሚያደርጉት ስለማቅ ነው። እና እባካችሁ እህቶቼ ተጠንቀቁ። ልጆች መጥበቅ ላይ ምናምን ሲመጡ አታስገቡ፣ ተቆጡ ማለት ነው። እና አላህ ይጠብቀን።